ሰላም ቅዱሳን የአባቴ ብሩካን፣ እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ ደና ነው፣ ሁሉ መልካም ነው። ሁሉ መልካም ያደረገ ልዑል እግዚአብሔር ለዘለአለን አለን ይባረክ። እንዴት ናችሁ? ደና ናችሁ? እየበረታችሁ ነው? ጌታ ለዘለአለም ይባረክ። ጳውሎስ ወንጌልን ሲያገለግል በቆሮንቶስ በገላትያ ላሉት እያገለገለ ወንጌልን እየሰበከ የእግዚአብሔርን ወንጌል እያገለገለ በጽድቅና በታማኝነት በቅድስና ሄዶ የእግዚአብሔርን ወንጌል አገልግሏል። እንግዲህ እኛም ይህንን ምሳሌ ይዘን እንግዲህ ማገልገል እንዳለብን ይሰማኛል። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልን የልጁ የኢየሱስ ክርስቶስ ስም ደግሞ ከአጢአት ሁሉ ያድናል፣ የልጁ የኢየሱስ ክርስቶስ ደም ከአጢአት ሁሉ ያነጻል እያልን የምስራችን ወንጌል እንናገራለን። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። መልካም የሆነውን አምላክ እንድናመልክ እግዚአብሔር አደለንን ጊዜን ስለሰጠን ስሙ ለዘላለም ይባረክ።